የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች የመጣውን እድል ቢጠቀሙ ይሻላል ተባለም። የሰባት የጋራ መኖሪያ ቤቶች ኤሌክትሪክ መስመር ዝርጋታ ለመጀመሩ ተገለጸም። በአዲስ አበባ 384 ቦታዎች ለሊዝ ጨረታ ቀረቡ። ክልሉ የኢትዮጵያ የቀይ ባህር ባለቤትነትን ለማረጋገጥ ቁርጠኛ መሆኑን አስታወቀም። ከ57 ሺህ በላይ ነጋዴዎች ላይ እርምጃ ተወሰደም።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 ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57212 ነጋዴዎች ላይ ህጋዊ እርምጃ መወሰዱን የንግድና ቀጣናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጣናዊ ትስስር ሚኒስቴርና የተጠሪ ተቋማት የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ገምግመዋል። በሚኒስቴር መስሪያ ቤቱ የንግድ ስርዓትና ላይሰንሲንግ ዘርፍ የሚኒስቴር ዴታ ዶክተር አብዱልሐኪም ሙሉ ባቀረቡት ሪፖርት በሩብ ዓመቱ ንግድን ስርዓት ለማስያዝ የተለያዩ ስራዎች ሲከናወኑ መቆየታቸውን አብራርተዋል። በዚህም ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57212 ህገወጥ ነጋዴዎች ላይ እርምጃ ተወስዷል ብለዋል። ክልሉ የኢትዮጵያን የቀይ ባህር ባለቤትነት ለማረጋገጥ ቁርጠኛ መሆኑን አስታወቀም። የአፋር ክልል መንግስት የቀይ ባህር ባለቤትነትን ለማረጋገጥ ከፌዴራል መንግስት ጋር በመተባበር እንደሚሰራ አስታውቋል። ቀይ ባህር ከአፋር ክልል 60 ኪሎ ሜትር ርቀት ላይ የሚገኝና በታሪክም የኢትዮጵያ አካል በመሆኑ የባህሩን ባለቤትነት ለማረጋገጥ ከፌዴራል መንግስት ጋር በመተባበር እንደሚሰራ የክልሉ መንግስት ኮሚኒኬሽን ቢሮ ገልጿል። የቢሮው ኃላፊ መሀመድ አሊ በታሪክ የኛ የነበረውን ቀይ ባህር ባለቤትነት በሰላማዊ መንገድና አስፈላጊውን መስዋዕትነት በመክፈል ኢትዮጵያ የባህር በር የሌላት ሀገር እንዳትሆን በትኩረት እንሰራለን ሲሉ ተናግረዋል። ኢትዮጵያ ለዘመናት የቀይ ባህር ባለቤት እንደሆነች የተለያዩ መረጃዎች እንዳሉና ቀይ ባህር ከኢትዮጵያ እጅ የወጣው ከ27 ዓመት በፊት መሆኑን አንስተው የኢትዮጵያ መንግስት ለማስመለስ በሚያደርገው ጥረት ሁሉ የአፋር ህዝብና መንግስት ከጎኑ መሆኑን ገልጸዋል። የአፋር ህዝብ ኢትዮጵያ የቀይ ባህር ኮሪደርን የምታገኝበት መሆኑን የገለጹት ኃላፊው የባህር በር ጥያቄው በአጭርና በረጅም ጊዜ መሳካቱ አይቀርም ሲሉ ጠቁመዋል። የባህር በር ጥያቄ ሀገራዊ አጀንዳ ከመሆን ባለፈ ዓለም አቀፋዊ አጀንዳ የተደረገበት ወቅት በመሆኑ ተፎካካሪ ፓርቲዎች ለሀገር ጥቅም በመተባበር የኢትዮጵያ መንግስት በወደብ ጉዳይ ላይ በሚያደርገው ጥረት ከጎኑ መቆም አለባቸው ሲሉም ተናግረዋል። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ ማድረግ አለባቸው። ፕሬዚዳንት ታዬ አጽቀሥላሴ በሰማንያኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ እንደምትከተል በመግለጽ ህጋዊ የፖሊሲ ግቧን በዲፕሎማሲያዊና በሰላማዊ ተሳትፎ እንደምታስቀጥል ለአለም መንግስታት ምክንያት ማስታወቃቸው ይታወሳል። በተጨማሪም ፕሬዝዳንቱ በስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን መክፈቻ ስነ ስርዓት ላይ ባደረጉት ንግግር ኢትዮጵያ በአባይ ግድብና በቀይ ባህር እንደ መገኘቷ እጣ ፈንታዋና መጻኢ ዕድሏ ከሁለቱ ውሃዎች ጋር በእጅጉ የተቆራኘ ነው ሲሉ ገልጸዋል። ሀገሪቱ ካላት ጂኦግራፊያዊ፣ ታሪካዊ፣ ኢኮኖሚያዊ ዳራ አንጻር የጋራ ልማትን ለማጠናከር ሰላማዊ እድሎችን የሚፈጥር በጋራ ጥቅምና አጋርነት መር ላይ የተመሠረተ የባህር ዳርቻን የማረጋገጥ ውይይት መጀመሪያውን የገለጹት ፕሬዝዳንት ታዬ ይህም አጀንዳ በዓለም አቀፍ ደረጃ ከጊዜ ወደ ጊዜ ትኩረት እየሳበ መምጣቱ መግለጻቸውም አይዘነጋም።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 በረከት ሰፈር ጆሞ ጋራ እና ፉሪሃ ና 28 የጋራ መኖሪያ ቤቶች ፕሮጀክቶች ይገኙበታል። በአገልግሎት መስሪያ ቤቱ የአዲስ አበባ ሪጅኖች ኦፕሬሽን ማስተባበሪያ ምክትል ስራ አስፈጻሚ ና ከፍተኛ ቴክኒካል አማካሪ አቶ ሸዋ ይርጋ ላቀው የመስመር ዝርጋታው የትራንስፎርመር ማስቀመጫ ቦታዎችንና የምድር ውስጥ ኤሌክትሪክ ኬብል ዝርጋታን ያጠቃልላል ብለዋል። ክፍያ ተፈጽሞላቸው የሲቪል ስራቸው ያልተጠናቀቀ አምስት ሳይቶች ላይም የዋጋ ልዩነት መምጣቱ ተገልጿል። ክፍያው ተጠናቆ የሲቪል ስራቸው ያለቀላቸውን አስር ፕሮጀክቶች በየግለሰብ ቆጣሪ መቅጠም መቻሉን ገልጸው ክፍያው ተፈጽሞ የሲቪል ስራው ባለማለቁ ምክንያት ቦሌ ቡልቡላ ጨፌ ሳይት ላይ አገልግሎት መስሪያ ቤቱ እቃዎችን ቢያስገባም መቅጠም እንዳልተቻለ አብራርተዋል። አቶ ሸዋይርጋ ላቀው የዋጋ ልዩነት ቢኖርም በተመደበው ገንዘብ ልክ ለመስራት የሲቪል ስራዎችን መጠናቀቅ እንጠብቃለን ብለዋል። በመጨረሻ አገልግሎት መስሪያ ቤቱ በሲቪል ስራዎች ላይና ሌሎችም ኃላፊነት ያለባቸው ተቋማት የድርሻቸውን እንዲወጡና የኤሌክትሪክ መስመር ዝርጋታው እንዲፋጠን አስተዋጽኦአቸውን እንዲያበረክቱ ጥሪ አቅርበዋል። በአዲስ አበባ 384 ቦታዎች ለሊዝ ጨረታ ቀረቡ። የአዲስ አበባ ከተማ አስተዳደር በስምንት ክፍለ ከተሞች የሚገኙ 384 ቦታዎችን ለሊዝ ጨረታ አቅርበዋል አስተዳደሩ በዘንድሮ በጀት ዓመት ብቻ የመሬት ሊዝ ጨረታ ሲያወጣ የአሁኑ ለሁለተኛ ጊዜ ነው በ2011 ዓ.ም የከተማ መሬትን በሊዝ ለመያዝ የወጣው አዋጅ የከተማ ቦታ በሊዝ የሚያዘው በጨረታ ወይም በምደባ ስልት እንደሆነ ይደነግቃል የአዲስ አበባ ከተማ አስተዳደር አቋርጦት የነበረውን የመሬት ሊዝ ጨረታ እንደገና ከጀመረበት ከግንቦት 2015 ዓ.ም ጀምሮ ስድስት ዙር ጨረታዎችን አከናውነዋል ለሰባተኛ ጊዜ በሚከናወነው በዚህ የሊዝ ጨረታ የተካተቱ መሬቶች በቦሌ ለሚ ኩራም፣ የካ፣ ንፋስ ስልክ ላፍቶ ናቸው አቃቂ ቃሊቲ፣ ኮልፌ ቀራኒዎ፣ አዲስ ከተማ እና ጉለሌ ክፍለ ከተሞች የሚገኙ ናቸው። ለተለያዩ አገልግሎቶች የተዘጋጁ ናቸው የተባሉት እነዚህ ቦታዎች ባለፈው ዙር ከቀረቡት በ252 ያህል ብልጫ አላቸው። በአሁኑ ዙር መጫረቱ የሚፈልጉ ግለሰቦች የጨረታ ሰነዱን እስከ ጥቅምት 14 2018 ድረስ መግዛት እንደሚችሉ የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ አስታውቋል። ተጫራቾች መሬቶቹ በሚገኙበት ቦታ ድረስ በመሄድና አጠቃላይ ቦታዎችን ሁኔታ በማየት ዋጋ ማቅረብ እንዳለባቸው ቢሮ ባወጣው የጨረታ ማስታወቂያ ላይ አመላክቷል። የኮንዶሚኒየም ተመዝጋቢዎች የመጣውን እድል ቢጠቀሙ ይሻላል ተባለ። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ለኮንዶሚኒየም ተመዝጋቢዎች ያወጣውን የመደራጀት እድል ገንዘብ ያላቸው ቢጠቀሙበት የተቻለ ነው ተብሏል። ቢሮው ጥቅምት አራት ባወጣው የተደራጁ ማስታወቂያ የኮንዶሚኒየም ተመዝጋቢዎች በጎደሉ የማህበር አባላት ፈንታ እንዲካተቱ እድል ፈጥሯል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በ2005 ዓ.ም በአዲስ አበባና በነባር ኮንዶሚኒየም ቤት ተመዝግበው ሲቆጥቡ ከነበሩ ቤት ፈላጊዎች ውስጥ አቅምና ፍላጎት ያላቸውን ተመዝጋቢዎች በጋራ መኖሪያ ህንጻ የቤት ማህበር ተደራጅተው ቤት መገንባት እንዲችሉ መዝግቦ በማህበር መሬት ማስረከቡን አስታውሷል። በመሆኑም ተደራጅተው መሬት ከተረከቡና መሬት ለመረከብ ከሚጠባበቁ ማህበራት ውስጥ በተለያዩ ምክንያቶች አባላት ሲወጡ ለመካተት እንዲቻል የተጠባባቂዎች መዝገባ ማድረግ አስፈልጓል ተብሏል። ከዚህ በታች የተዘረዘሩትን መስፈርቶች የምታሟሉና በቤት ማህበር ተደራጅታችሁ ቤት ለመስራት ፍላጎት ያላቸው የ2005 ዓ ም ተመዝጋቢዎች ብቻ በተዘጋጀው ሲስተም በቢሮ ቴሌግራም ገጽ ላይ ሊንኩን በመጠቀም ማስታወቂያው ከወጣበት ቀን ጀምሮ ባሉት ተከታታይ ቀናቶች ውስጥ እስከ ጥቅምት 8 2018 ዓ ም ድረስ ብቻ መመዝገብ የምትችሉ መሆኑን አስታውቋል መመዝገብ የምትችሉትም በ2005 ዓ ም በነባርና አዲስ ኮንዶሚኒየም ቤት የተመዘገበና እየቆጠበ የሚገኙ እንዲሁም ለቤት ግንባታ የሚውለውን 70 በመቶ ገንዘብ በወቅታዊ ማህበራቱ እያስገነቡ በሚገኝበት የገበያ ዋጋ መሰረት መክፈል የሚችልና ቀሪውን 30 በመቶ ቢሮው ባመቻቸው መሠረት ከባንክ ለመበደር ፈቃደኛ የሆነ በኦንላይን ይመዝገቡ ብሏል። በቢሮ ግምታዊ ወቅታዊ ሂሳብ መሠረት በካሬ ከ35ሺ እስከ 40ሺ ብር ሲሆን ገንዘብ ያላቸው ተመዝጋቢዎች አማራጩ እንዲጠቀሙ ጥሪ ቀርቧል። እስራኤል ወደ ጋዛ ለመግባት የሚፈቀደውን የእርዳታ አቅርቦት ቁጥር መገደቧ ተሰማም። የተባበሩት መንግስታት ቃል አቀባይ እስራኤል ወደ ጋዛ የሚገቡትን የጭነት መኪናዎች ቁጥር እንደምትቀንስ ማሳወቋን ተናግረዋል። የእስራኤል ባለሥልጣናት እስካሁን በተለቀቁት የሟች ታጋቾች ብዛት የተነሳ ወደ ጋዛ ይገባል ተብሎ የሚጠበቀው የሰብአዊ ድጋፍ መኪኖች ቁጥር እንደሚቀንስ ወይም እንዲዘገይ ለማድረግ ለተባበሩት መንግስታት ማሳወቃቸውን የመንግስታቱ ድርጅት ቃል አቀባይ አስታውቋል። በጋዛ የሚገኙ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮም ኦቻ ቃል አቀባይ ኦልጋ ቼርኮቭ የእስራኤል ባለስልጣናት እስካሁን ከእስር በተለቀቁ የታጋሾች ቁጥር ምክንያት የሚጠበቁ የጭነት መኪኖች ቁጥር እንዲዘገይ ወይም እንደሚቀንስ ለተባበሩት መንግስታት አሳውቀዋለሁ የሚል ጥያቄ ከጋዜጠኞች ቀርቦላቸው ነበር። ለቀረበላቸው ጥያቄ ምላሽ የሰጡት ኦልጋ ቼርኮቭ ከእስራኤል ባለስልጣናት ጋር በዚህ ጉዳይ ላይ ተወያይተናል። በእርግጥ ተዋዋይ ወገኖች በተኩስ አቁም ስምምነት ውስጥ የተቀመጡትን ሀሳቦች እንዲያከብሩ ማበረታታችንን እንቀጥላለን ብለዋል ሲል ሮይተርስ ዘግቧል። ሮይተርስ ተመልክቼዋለሁ ባለው መረጃ መሰረት እስራኤል ለተባበሩት መንግስታት ድርጅት ከረቦ ጀምሮ 300 የእርዳታ መኪኖች ብቻ እንደምትፈቅድ አስታውቃለች። እስራኤል ስምምነት ላይ ከተደረሰባቸው ቁጥሮች ግማሹን ወደ ጋዛ እንዲገባ እንደምትፈቅድና ና ልዩ ፍላጎቶች ካልሆነ በስተቀር ነዳጅም ሆነ ጋዝ ወደ ክልሉ እንደማይገባ ተናግራለች ሲል ሮይተርስ ዘግቧል። ደማስቆ፣ ሩሲያ የሶሪያ ባህር ዳርቻ እንድትጠብቅ እንፈልጋለን አለች። የሶሪያው ፕሬዝዳንት አህመድ አልሻራራ የበሽር አልአሳድ ቁልፍ አጋር ከሆነችው ከሞስኮ ጋር ግንኙነቱ ወደነበረበት ለመመለስና እንደገና ለማስተካከል እንደሚፈልጉ መናገራቸው ተሰማ። የሶሪያው ፕሬዝዳንት አህመድ አልሻራራ ለሩሲያ ፕሬዝዳንት ቭላዲሚር ፑቲን እንደተናገሩት የረዥም ጊዜ የክሬምሊን አጋርና ከስልጣን ከተባረሩት የበሽር አልአሳድ ቁልፍ ወዳጅ ከሆነችው ከሞስኮ ጋር ግንኙነቱን ወደ ነበረበት ለመመለስና እንደገና ለማስተካከል እንደሚፈልግ ተናግሯል ሲል አልጀዚራ ዘግቧል። የሶሪያ ፕሬዝዳንት አህመድ አልሻራራም ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር በጥቅምት 15 ሩሲያ ሞስኮ በተካሄደ ስብሰባ ላይ በሩሲያ የባህር ዳርቻ የአየርና የባህር ኃይል ጦር ሰፈሯን እንዲሁም የባህር ዳርቻዎችን እንድትጠብቅ ፍላጎት እንዳላቸው ገልጸዋል።